ስሪንጅ የሆነን ነገር ሳብ አድርጎ እንደማስቀመጥ ማለት ነው። ውጭ ጋ ኤና ቢን ትደምሯቸዋላችሁ። ውጭ ጋ ማን እየጠበቀች ነው? ይቺ ኔጌቲቭ የምትበለ ወይም ማይነስ አይነት። ሰላም ሰላም፣ ጤና ይስጥልኝ ውድ ተማሪዎች። ሶስት ነገር ስሙኝና፣ ይህን ቪዲዮ ታቋርጡታላችሁ ወይም ደግሞ ትቀጥላላችሁ እንደ ፍላጎታችሁ። የመጀመሪያው ነገር ወይም አንደኛው እንኳን ለዚህ ሸጋገሪያ ወራት ወይም ደግሞ የዚህን ዓመት ትምህርት ጨርሳችሁ ወደ ቀጣይ ዓመት ለመሸጋገር እረፍት የምታደርጉበት ወር ላይ ደረሳችሁ ወይም ወራት ላይ ደረሳችሁ ንደስ ያላችሁ፣ እንግዲህ እስካሁን ድረስ ጥረት አድርጋችኋል። የመጣውን መቀበል ነው። ጥሩም ውጤት ካገኛችሁ ሰየው ጥሩ ካልሆነም የሰው ልጅ መውደቁ አይደለም ነውሩ ወድቆ መነሳት አለመቻሉ ነው። ምናልባት ይህንን ቻናል ለመጀመሪያ ጊዜ እያያችሁት ወይም ለመጀመሪያ ጊዜ ቪዲዮ እየደረሳችሁ ያላችሁ ወላጆች ወይንም ተማሪዎች ካላችሁ እጅግ ደስ ደስ የሚል ውይይት ከብዙ ተማሪዎች እና ወላጆች ጋር አሳልፈናል። ለቀጣዩ ተከታይ እንድትሆኑ እጠይቃለሁ። ሁለተኛው መልእክቴ በዚህ በመሸጋገሪያ ሁለት ወራት ውስጥ ውጥር አድርገን ውይይት አናደርግም፣ ይልቅንስ ቁልፎችን እሰጣችኋለሁ። ቁልፍ የምንረካከበት ጊዜ ነው የሚሆነው። ምን አይነት ቁልፎች? የመጀመሪያው ቁልፍ ዛሬ የምሰጣችሁ ይሆናል። እሺ፣ ሶስተኛው መልእክቴ የዛሬውን ቁልፍ ለመቀበል ብቁ የሆናችሁ ብቻ ይህንን ቁልፍ ትቀበላላችሁ። ማነው የዛሬውን ቁልፍ ለመቀበል ብቁ የሆነ? ከዚያ በኋላ እሱ ማን እንደሆነ ልንገራችሁና ይህን ቪዲዮ ታቋርጡታላችሁ ማለት ነው። እነዚህን አምስት ጥያቄዎች በትክክል መመለስ ከቻላችሁ ካለምንም ችግር ከሶስተኛ ክፍል እስከ አስራ ሁለተኛ ክፍል ያጋነንኩት እንዳይመስላችሁ ለሁላችሁም ሊሆን ይችላል። እነዚህን አምስት ጥያቄዎች እስኪ አንድ ላንብብላችሁና በትክክል እንዲህ አይነት ጥያቄን መስራት እችላለሁ የሚል ተማሪ ይህንን ቪዲዮ መከታተል አያስፈልገውም። እውነቱን ነው የምንነገረው። እሺ፣ የመጀመሪያው ጥያቄ ሁሉንም ነው ግን አምስቱንም አምስት ሲደመር ሶስት እኩልናል ስምንት። ለምሳሌ ሰራሁላችሁ። ሶስት ሲደመር አምስት ስንት ነው? አምስቱ ልብ ብላችሁ ስሙኝ። እዚህ ገጽ ላይ ያሉት ሶስት ናቸው። እነዚህ ብቻ አይደለም። እሺ፣ ሁለተኛው አይነት አምስት ሲቀነስ ሶስት ሁለት ነው። ሶስት ሲቀነስ አምስትስ? ሶስተኛው ጥያቄ አምስት ሲደመር ኔጌቲቭ ሶስት። ደግሞ ኔጌቲቭ አምስት ሲደመር ሶስት እሺ አምስት ሲቀነስ ኔጌቲቭ ሶስት፣ ኔጌቲቭ አምስት ሲቀነስ ሶስት። አምስተኛው ጥያቄ አምስት ሲባዛ በሶስት፣ ኔጌቲቭ አምስት ሲባዛ በሶስት፣ ኔጌቲቭ አምስት ሲባዛ በኔጌቲቭ ሶስት። እንዲህ አይነት ጥያቄዎችን ካለምንም ችግር መስራት እችላለሁ የሚል ተማሪ እዚሁ ጋር ያቋርጣል። ትንሽ ኮንፊውዝ የሚያደርገው ግን እጅግ እጅግ ባስገራሚ ሁኔታ እንዴት መስራት እንደምትችሉ ላሳያችሁ። በጣም የአጭር ውይይት ለማንኛውም የክፍል ደረጃ ይሆናቸዋል። እሺ እንቀጥል። የመጀመሪያው ውይይቴ ኤ ፕላስ ቢ ይላል። እዚህ ጋር ኤ ሲደመር ቢ ከቢ ሲደመር ኤ ጋር እኩል ነው። የተስማማ እንሄድ እንግዲህ የቀየር ባህሪ ይባላል። በምሳሌ እንመልከት። ሶስት ሲደመር ሰባት እና ሰባት ሲደመር ሶስት ልዩነት አለው? የለውም ማላችሁ። መርሱም አሰብ ነው። በጣም ጥሩ። እንግዲያውስ ልብ በሉ። ኤ ፕላስ ቢ ወይንም ደግሞ ኔጌቲቭ ስድስት ሲደመር ሰባት የሚለውን ለመስራት ተመልከቱ። ኔጌቲቭ ኤ ፕላስ ቢ ማለት እዚህ ጋር በተስማማነው መሰረት በቅይይር ህግ መሰረት በመደመር ጊዜ የቅይይር ባህሪ ለውጥ የለውም በሚለው ህግ መሰረት ቢ ሲደመር ኔጌቲቭ ኤ ብሎ ማስቀመጥ ይቻላል ማለት ነው። አይናችሁን የምጠቆምባችሁ ፓርት ላይ ብቻ አስቀምጡ። በጣም ጥሩ። ኤ ፕላስ ቢ ከቢ ፕላስ ኤ ጋር እኩል ነው በሚለው ህግ መሰረት ማይነስ ኤ ከወደዚህ በኩል መምጣት ትችላለች። በመደመር ሲ የተያያዙው አሁን በመቀጠል ደግሞ ሲደመርና ሲቀነስ ምልክት እንደምታያቸው እዚህ ጋር ተገናኙ መሃል ላይ። ሁሌ መቼስ ኔጌቲቭ ነገር ትንሹ ይበቃልና አንድ በርሜል ንጹሕ ውሃ ላይ አንዲት ስኒ መርዝ ብንጨምርባት ያ ሁሉ ውሃ ወደ መርዛማነት ይቀየራል። የስ ልክ በዚህ ህግ መሰረት ይቺ ማይነስ ይሄንን ፕላስ ምን ታደርገዋለች? ታሸንፈዋለች። እዚህ ፕላስ እና ማይነስ ሲገናኙ ማን ታሸንፋለች? ማይነስ። ያውና ማይነስ ሆነች ማለት። አሁን በምሳሌ እንስራ እንግዲህ ኔጌቲቭ ሴክስ ፕላስ ሰቨን ማለት በቅይር ህግ መሠረት ሰቨን ፕላስ ኔጌቲቭ ሲክስ ሆኖ ይቀመጣል። የስ ባልኳችሁ መሠረት ፕላስና ማይነስ ሲገናኙ ማይነስ ስለምታሸንፍ ያውና ሰባት ሲቀነስ ስድስት ሆነ ማለት ነው። ይህ ማለት አንድ ሰው ከአሁን በኋላ ማንኛውም ተማሪ ኔጌቲቭ የሆነ ቁጥር ሲደመር ፖዘቲቭ ቁጥር ቢሰጠው ካለምንም መቸገር መስራት ይችላል። አንድ ምሳሌ ጨምርላችሁ። ኔጌቲቭ አስር ሲደመር ኤ አራት፣ በቀይር ባህሪ ኮሚታቲቭ ፕሮፐርቲ መሰረት ፎር ፕላስ ማይነስ ቴን ፕላስ እና ማይነስ ማይነስ ታሸንፋለች። ፎር ማይነስ ቴን፣ ከአራት ላይ ሲቀነስ አስር ስንት ይሆናል? ይህ እንግዲህ ይገባኛል። ግር ሊላችሁ የምትችሉ ተማሪዎች ሶስተኛ ክፍሎች፣ አራተኛ ክፍሎች፣ አምስተኛ ክፍሎች አለፍ ካለም ስድስተኛ ክፍሎች ግር ሊላችሁ ይችላል። አይችልም ትሉኛላችሁ። እሺ ለእናንተ ለጊዜው ይሄንን መተው ትችላላችሁ ማለት ነው። ስድስተኛ እና ሰባተኛ ክፍሎች ግን በርታ ያለ ተማሪ ከሆነም አራተኛ ክፍል ቢማረው አይከፋም። ብሪሊያንት ያደርጋችኋል። እሺ ይኸውላችሁ አምስት ሲቀነስ ሶስት ሁለት ነው አይደለም? መልሱም ሶስት ሲቀነስ አምስት በሚሆንበት ጊዜ ትንሹ ቁጥር መጀመሪያ መጥቶ ተቀናሹ ትልቅ በሚሆንበት ጊዜ ምንድን ነው የምናደርገው? ሶስት ሲቀነስ አምስት ምን ብላችሁ ኢማጅን ታደርጋላችሁ? አምስት ሲቀነስ ሶስት ሆኖ ቢሆን ኖሮ ምንድን ነበር የሚሆነው ሁለት ነበር የሚሆነው እንግዲውስ አሁን እንዲህ ይሆናል ማለት ነው ይቺ የመቀነስ ምልክት ኔጌቲቭ ትባላለች ልጆች አራተኛ እና አምስተኛ ክፍሎች እና አሁን ኔጌቲቭ እያልኩ እያባበልኩ የነገርኳቸው ያለውት ልጆቻችሁ ይገባቸዋል ስድስተኛ ሰባተኛ ክፍሎች እና በላይ እንግባባለን እርግጠኛ ሁኝ የምነግራችሁ ይህንን ሂሳብ እኔ እስከ አስራ ሁለተኛ ክፍል ድረስ አስተምራለሁ ኮሌጅ ማስተምር ያውቃል። በጣም ብዙ ጊዜ እና ብዙ ተማሪዎች እነዚህን ጥያቄዎች አይሰሯችሁም። እያካበድኩ አይደለም። እሺ፣ ስለዚህ ኔጌቲቭ ሁለት ነው መልሱ ኔጌቲቭ። እና በዚህ መሰረት አራት ሲቀነስ ስድስት ምን ብላችሁ ታስባላችሁ? አራት ሲቀነስ አስር ማለት ነው። አራት ሲቀነስ አስር አይችልም ከማለት ይልቅስ አስር ሲቀነስ አራት ስንት ነበረ? ስድስት እንግዲያውስ ኔጌቲቭ ኔጌቲቭ ስድስት ትላላችሁ ማለት ነው። ይቀጥል። እዚህ ጋር መጣሁላችሁ ማይነስ ኤ ማይነስ ቢ አይነት ፎርም የሆነ ጥያቄ ቢቀርብላችሁ፣ ማይነስ ኤ ማይነስ ቢ በምሳሌ እመጣለሁኝ ይችን ማይነስ ማይነስ እዚህ ጋር ውጭ ጋር ታስቀምጧትና ቆያችሁና በስሪንጅ የሆነን ነገር ሳብ አድርጎ እንደማስቀመጥ ማለት ነው። ውጭ ጋ ኤናቢን ትደምሯቸዋላችሁ። ውጭ ጋ ማን እየጠበቀች ነው? ይቺ ኔጌቲቭ የምትበለው ወይም ማይነስ አይነት ምልክት ውጭ ጋ እየጠበቀች ነው። ኤናቢ የሆነ ፓረንትሲስ ውስጥ ይገቡና ትደምሯቸዋላችሁ። የሆነ ዋጋ ይመጣል። ከዚያ በኋላ ይቺን ማይነስ ወስዳችሁ ስክት ማድረግ ነው። በምሳሌ ላሳይ። ማይነስ ፋይቭ ማይነስ ስሪ፣ ከኔጌቲቭ አምስት ላይ ሲቀነስ ሶስት ማለት ነው። ቋንቋው ከኔጌቲቭ አምስት ላይ ሲቀነስ ሶስት። እሺ ምን ይሆናል? እዚህ ባወራነው ህግ መሠረት ማይነስን ውጭ ጋር እናስቀምጣትና አምስትና ሶስትን እንደምራቸው አምስት እና ሶስት ስምንት ይሆናሉ። ይቺ ማይነስ መታ ከጎን ቁጭ ስትል ኔጌቲቭ ስምንት ትሆናለች። እሺ ኦልሞስት ጨረስን። ማይነስ ኤ ታይምስ ቢ አንዱ ኔጌቲቭ አንዱ ፖዘቲቭ ሆኖ በማብዛት ሲያያዙ ውጤቱ ኔጌቲቭ ኦፍ ኤ ታይምስ ቢ ነው። በምሳሌ ኔጌቲቭ ቱ ታይምስ ስሪ ምን ይሆናል? አንዷ ኔጌቲቭ አንዱ ግን ፖዘቲቭ ሲሆን ቅደም እንደነገርኳችሁ ኔጌቲቭ ያሸንፋል። ቢዘኪያቸው መጀመሪያ ስድስት ይሆንና ኔጌቲቭ ስድስት የሚል ይይዛል ማለት ነው። በሚገርም ሁኔታ ግን ኔጌቲቭ ኔጌቲቭ ሁለቱም በሚሆኑበት ጊዜ ግን ኔጌቲቭ ኤ ታይምስ ኔጌቲቭ ቢ ፖዘቲቭ ኤ ታይምስ ቢ ይሆናል። ያው እና በምሳሌ ላሳይ ኔጌቲቭ ቱ ታይምስ ኔጌቲቭ ስሪ ቱ ታይምስ ስሪ ሲክስ ነው። ኔጌቲቭ በኔጌቲቭ ወደ ፖዘቲቭነት ይቀየራሉ። ተማሪ አሁን ታዲያ ወደዚህ መለስ ብንል ቅድም የጠየቅኳችሁ ላይ ብንመጣ መስራት ቻላችሁ ማለት ነው። የሚሰጣችሁም ኤክሰርሳይስ አለ። አንዴ ግን ይችል ያለፍናትን ቅድም እንስራ እስኪ። ያውና አምስት ሲቀነስ ሶስት ሁለት፣ ዜጋ ችግር የለም ሶስት እና አምስት ሲደመሩ በመጀመሪያ ዜጋ ስምንት። እሺ ኬል ቀጥል። ሶስት ሲቀነስ አምስት ስንት ይሆናል ማለት ነው? ኔጌቲቭ ሁለት። አምስት ሲደመር ኔጌቲቭ ሶስት ማለት አምስት ሲቀነስ ሶስት ሆነ ማለት ነው። ኔጌቲቭ እና ፖዘቲቭ ሲገናኙ ኔጌቲቭ ያሸንፋል በሚለው መሰረት ሰው በዚህ መሰረት የዚህ መልስ ሁለት ይሆናል። ኔጌቲቭ አምስት ፕላስ ስሪ ማለት በቅይር ህግ መሰረት ስሪ ፕላስ ኔጌቲቭ ፋይ ይሆናል ፕላስ እና ማይነስ ሲገናኙ ማይነስ ታሸንፋለች። ሶስት ሲቀነስ አምስት ይሆናል ማለት ነው ኔጌቲቭ ሁለት ይሆናል። እንቀጥል፣ ፈጠን የምለው እንዳይሰለቻችሁ ነው። እሺ፣ ፋይቭ ማይነስ ማይነስ እዚህ ጋር ተገናኙ። ማይነስ እና ማይነስ በሚገናኙበት ጊዜ ያው ነገረኛን ሰው ነገረኛ ያሸንፈዋላል እንደማለት ነው። እና ነገረኛና ነገረኛ ሲገናኙ ወደ ፖዘቲቭነት ሊመጣ ይችላል አንዳንድ ጊዜ እና ሶ ፕላስ ይሆናል ማለት ነው። በዚህ መሰረት አምስት ማይነስ ማይነስ ፕላስ ይሆናሉ። አምስት ሲደመር ሶስት ስምንት ይሆናል። እዚህ ጋር በስሪንጅ ስቦ ማስቀመጥ በሚለው ህግ መሰረት ማይነስ ኦፍ እናድርግና ፋይቭ ፕላስ ስሪ። በዚህ መሰረት ሁለቱ ሲደመሩ ስምንት ይሆናሉ። ኔጌቲቭዋ ውጭ ስላለች ኔጌቲቭ ስምንት ይሆናል። አምስት ሲባዛ በሶስት አስራ አምስት የስ ሁለቱም ፖዘቲቭ ፖዘቲቭ ናቸው። ፖዘቲቭ እሺ። እዚህ ጋር ስንመጣ አንዷ ኔጌቲቭ በመሆኗ መሰረት ኔጌቲቭ ታሸንፋለች። ኔጌቲቭ አስራ አምስት እዚህ ጋር ልምጣ። ሁለቱም ኔጌቲቭ ኔጌቲቭ ስለሆኑ ኔጌቲቭ በኔጌቲቭ ይሸናንፉና ወደ ፖዘቲቭ ይቀየራል። ፖዘቲቭ አስራ አምስት ይህን ነው እንግዲህ እነዚህ ነጎች ያዙና ኤክሰርሳይስ የሚከተሉትን ትሰራላችሁ ያውና ዘ ኤ ቦነስ ደግሞ እዚህ ጋር አለሽ። እስኪ እነዚህን ጥያቄዎች መልሳችሁን ኮሜንት ላይ ቆጭ ቆጭ። መምህር ማመር ነኝ። አመሰግናለሁ። ጫው